ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ በተለይ ከስኳር ህመምተኞች ጋር ተያይዞ በጣም የሚጠቅማችሁን ሀሳብ አካፍላችኋለሁ። የስኳር ህመምተኞች አሁን የምነግራችሁን አምስት መጠጦች በተለይ ጠዋት ጠዋት ብትወስዷቸው የስኳር መጠናችሁን ለማስተካከል፣ ስኳራችሁን ለመቆጣጠር እጅግ በጣም ይረዳችኋል። በተቃራኒው ደግሞ የስኳር ህመምን የሚያባብሱ መውሰድ የሌለባችሁ ነገሮች አሉ። እነዛን እነግራችኋለሁ። በተለይ እነዚህ አምስቱ አሁን የምነግራችሁን ነገሮች የስኳር ህመም ያለባችሁ ሰዎች ጠዋት ጠዋት ልክ ከእንቅልፋችሁ ስትነሱ በባዶ ሆዳችሁ ብትወስዷቸው ስኳራችሁ በየጊዜው ከፍ ዝቅ እያለ እንዳትሰቃዩ እና የተረጋጋ የስኳር መጠን ሰውነታችሁ ላይ እንዲኖር ትልቅ አስተዋጽኦ ያደርግላችኋል። ስለዚህ በተለይ የስኳር ህመምተኞች ይህን ብታ መልካም ነው ምንድናቸው እስኪ እናያቸዋለን አብራችሁን ቆዩ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር እያደርጋችሁ ሌሎችም ጋር እንደዚሁ ደርሶ ግንዛቤው እንዲኖራቸው አጋሯቸው በቀጥታ ወደ ሀሳባችን እንግባ በመጀመሪያ መናገር የምፈልገው ውሃ ነው እንግዲህ ውሃ በነገራችን ላይ ጠዋት ጠዋት ከእንቅልፍ ስትነሱ በባዶ ሆድ ውሃ መጠጣት ይሄ ለስኳር ህመምተኞች ብቻ ሳይሆን ለየትኛውም ሰው የሚመከር በጣም በርካታ ጠቀሜታ ያለው ነገር ነው። ነገር ግን ዛሬ ከስኳር ህመምተኞች ጋር ብቻ ስለሆነ አተኩር የማውራው፣ ውሃ በተለይ የስኳር ህመምተኞች ጠዋት ላይ ከእንቅልፋችሁ ስትነሱ በባዶ ሆዳችሁ መጀመሪያ መውሰድ ያለባችሁ ነገር ውሃ ነው። ምክንያቱም በተለይ የስኳር ህመም ያለባችሁ ሰዎች ሌሊት ላይ በተደጋጋሚ ሽንት መሽናት፣ ላብ፣ እንደዚህ አይነት ነገሮች ያስቸግሯችኋል። ስለዚህ ይሄ ጠዋት ከእንቅልፍ ስትነሱ ሰውነታችሁ ላይ ከፍተኛ የፈሳሽ እጥረት ይፈጠራል። ምክንያቱም ሌሊት ከፍተኛ ሽንት ከሰውነታችሁ ፈሳሽ ስለሚወጣ፣ ላብ ስለሚወጣ እነዚህ ነገሮች ሰውነት ላይ የፈሳሽ እጥረት ይፈጠራል። ስለዚህ ጠዋት ተነስታችሁ ውሃ ሳትጠጡ ዝም ብላችሁ ወይ ቁርስ መመገብ ወይ ሌላ ነገር ማድረግ የባሰ ሰውነት ላይ የውሃ እጥረት እንዲከሰት ስለሚያደርግ ይሄ በተለይ ለስኳር ህመምተኞች በጣም ሰውነት ላይ ከፍተኛ ችግሮች ይፈጥራል፣ ያባብሳል። ስለዚህ መጀመሪያ ውሃ ጠዋት እንደተነሳችሁ በደንብ አድርጋችሁ ውሃ መውሰድ ይሄ ሌሊት ላይ በሽንት በላብ እንዲህ ከሰውነታችሁ የቀነሰው ፈሳሽ እንዲተካ ያደርጋል። ይሄ ሰውነት ላይ ምላለው ጤንነታችሁም ከስኳርም ጋር ተያይዞ ትልቅ እገዛን ያደርጋል። ስለዚህ ሁላችሁም ሰዎች ጠዋት በባዶ ሆድ ውሃ መውሰድ አለባችሁ። በይበልጥ የስኳር ህመምተኞች ይሄንን በደንብ ትኩረት ማድረግ አለባችሁ። ሌላው ብትወስዱት በጣም መልካም የሆነው ውሃ በሎሚ ነው። በነገራችን ላይ አንድ ብርጭቆ ውሃ ውስጥ ግማሽ ሎሚ ጨምራችሁ መውሰድ። ይሄ ጠዋት ከእንቅልፍ ስትነሱ አንድ ብርጭቆ ውሃ አዘጋጁ። እዛ ስር ግማሽ ሎሚ ቆርጣችሁ ጨምራችሁ ይሃንን መውሰድ። ይሄ ትልቁ ጠቀሜታ በተል በተለይ ስኳራችሁ እንዲስተካከል እንዲቀንስ ያደርጋል። ይሄ አንደኛ ከፍተኛ የስኳር መጠን ሰውነታችሁ ላይ ከተፈጠረ ይሃ እንዲቀንስ ያደርጋል። እሱ ብቻ ሳይሆን ውሃ ጥምም ይቆርጠላችኋል። እንዳልኳችሁ ሌሊት ላይ በጣም ፈሳሽ ስለሚወጣ ከሰውነታችሁ ጠዋት ላይ ከፍተኛ የውሃ ጥም ይኖራል። ይሄንን ታዲያ አንድ ብርጭቆ ውሃ ውስጥ ሎሚ ጨምራችሁ ብትወስዱ የውሃ ጥምን ለመቁረጥ ይረዳችኋል። እንደዚሁም ስኳር ከፍ ያለ የስኳር መጠን እንዲቀንስ ያደርጋል። በነገራችን ላይ ጠዋት ላይ ውሃ በሎሚ መውሰድ በጣም በርካታ ጥቅም አለው። አሁን ከስኳር ህመም ጋር ብቻ አያይዤ የነገርኳችሁ እንጂ፣ ለምሳሌ ከፍተኛ የደም ግፊትንም እንደዚሁ ለመቀነስ ይረዳል። የኩላሊት ጠጠር ካለባችሁ፣ ይሄ በሽንት መልክ የኩላሊት ጠጠር ተሰባብሮ እንዲወገድ ያደርጋል። በሽታ የመከላከል አቅማችሁ በከፍተኛ ሁኔታ ይጨምራል። በጣም ጠዋት ላይ ውሃ በሎሚ መውሰድ ትልቅ ጠቀሜታ አለው። ስለዚህ ይሄን ብታደርጉ ይመከራል። ሌላ መናገር መፈለገው ውሃ በአፕል ሳይደር ቬንገር ወይንም ይሄ የአፕላቼቶ በምንለው ነው። በነገራችን ላይ የአፕላቼቶ ከዚህ ቀደም ራሱን ችሎ የሰራውላችሁ ቪዲዮ ነበር፣ የአፕላቼቶ ጠቀሜታ የሚል ቪዲዮ ሰርችላችሁ ነበር። እሱም ብታዩት በተለይ ስለ አፕላቼቶ በጣም ትልቅ ግንዛቤ እንድታገኙ ያደርጋል። አሁን እዚህ ጋር በተለይ በተለይ የስኳር ህመምቶኞች ጠዋት አንድ ብርጭቆ ውሃ ላይ የአፕላቼቶ ጨምራችሁ ብትወስዱ በጣም ከፍተኛ ጥቅም ታገኛላችሁ። አንደኛ ዋነኛውና ትልቁ ይሄ ከፍተኛ የደም ውስጥ የስኳር ጭማሪ ካለ ያሃ እንዲቀንስላችሁ ያደርጋል። በነገራችን ላይ አሁን እንደዚህ ሲባል አንዳንድ ሰዎች የአፕላቼቶን አብዝተው የሚወስዱ አሉ፣ አዘውትረው የሚወስዱ አሉ። እንደዛ ማለት አይደለም። በነገራችን ላይ በቀን ከሁለት የሻይ ማንካ በላይ የአፕላቼቶ አይወሰድም። እናንተ አሁን ምን ታደርጋላችሁ? በተለይ ስኳር ህመም ካለባችሁ ጠዋት ላይ አንድ ብርጭቆ ውሃ አዘጋጅታችሁ እዛ ስር አንድ የሻይ ማንካ የአፕላችን ጨምራችሁ አዋህዳችሁ መውሰድ ነው። ሁለት የሻይ ማንካ ቢበዛ ነው በቀን ውስጥ የምትወስዱት እንጂ መጀመሪያ በተለይ አንድ ነው መውሰድ ያለባችሁ። አንድ የሻይ ማንካ የአፕላቼቶ በአንድ ብርጭቆ ውሃ ደባልቃችሁ ጠዋት ላይ መውሰድ። ይሄ በጣም ከፍተኛ የስኳር ውስጥ የደም ውስጥ የስኳር ጭማሪ እንዲቀንስና የተረጋጋ ስኳር ሰውነት ላይ እንዲኖር ያደርጋል። በነገራችን ላይ እነዚህን ነገሮች መነግራችሁ እንደ አማራጭ ነው። አሁን ጠዋት ስትነሱ ውሃ መውሰድ ትችላላችሁ፣ አንደኛ ብያችኋለሁ። ውሃ ከፈለጋችሁ በሎሚ መውሰድ ከፈለጋችሁ፣ በአፕላቼቶ መውሰድ። አሁን አንድ ቀን አንዱን ብትወስዱ፣ አንድ ቀን በሎሚ ብትወስዱ አንድ ቀን በአፕላችቶ መውሰድ አንድ ቀን ባዶ ውሃ መውሰድ ብቻ። ጠዋት በባዶ ሆድ እነዚህን ነገሮች ማድረግ በጣም መልካም ነው ማለት ነው። ሌላኛው ወተት ነው የምነግራችሁ። ጠዋት ብትወስዱ የሚመከረው ወተት ጋር በጣም ማወቅ ያለባችሁ ነገር ምንድን ነው? አንደኛ ነገር ቅባቱ የወጣለት ወተት መጠቀም ያለባችሁ፣ ወይንም ደግሞ ሳር ከሚመገቡ ላሞች የተገኘ ንጹሕ ወተት ይሄንን አንድ ብርጭቆ መጠጣት። ይሄን በደንብ ማወቅ አለባቸው። አሁን ይሄ ወተት ጠጡ ሲባል ያገኛችሁትን የወተት አይነት መውሰድ ሳይሆን አንደኛ ነገር ቅባቱ ከውስጡ በደንብ የወጣ መሆኑን ማረጋገጥ፣ እንደዚሁም ደግሞ ብትችሉ ብትችሉ እንደውም በጣም ጠቃሚ የሆነው ሳር ከሚመገቡ ላሞች የተገኘ የተፈጥሮ ንጹህ ወተት ቢሆን ያህ ይብለጥ የተሻለ ነው። ይሄ ታዲያ ከአንድ ብርጭቆ በላይ መውሰድ የለባችሁም። አንድ ብርጭቆ አፍልታችሁ መጠጣት ጥሬውን ሳይሆን፣ አፍልታችሁ አንድ ብርጭቆ መውሰድ። ይሄም በጣም በጣም ለስኳር ህመምተኞች ተመራጭ ነው። ሌሎቹ ሻዮች አንዳንድ ሻዮች ለስኳር ህመም የሚጠቅሙ ለምሳሌ የካሞሜላ ሻይ፣ አረንጓዴ ሻይ እንደዚህ አይነት ነገሮች ከስኳር ህመም ጋርም ተያይዞ ለሌሎቻችሁም ይረዳል። አሁን ግን የስኳር ህመምተኞች ላይ ስለሆነ ትኩረት የማደርገው፣ በተለይ ስኳር ህመም ያለባችሁ ጠዋት ላይ ከቁርስ በኋላ የካሞሜላ ሻይ ብትወስዱ ወይንም አረንጓዴ ሻይ ብትወስዱ፣ እነዚህ በተለይ የሻይ አይነቶች በጣም ስኳራችሁ ሰውነታችሁ ላይ የተረጋጋ እንዲሆን ትልቅ ጠቀሜታ አላችሁ ናቸው ስለዚህ እነዚህ አሁን ያልኳችሁን ፈሳሾች አትርሱ ጠዋት ጠዋት ላይ አንዱን አንድ ቀን አንዱን አንድ ቀን እያደረጋችሁ ብትወስዱ ስኳራችሁ በጣም የተስተካከለ እንዲሆን ያደርጋል በተቃራኒው ደግሞ በተለይ በባዶ ሆድ በተለይ የስኳር ህመምተኞች ባትወስዷቸው የሚመከሩ አሉ አንደኛውና ዋነኛው የለስላሳ መጠጦች ናቸው ይሄ በተለይ የለስላሳ መጠጥ የስኳር ህመም ያለባችሁ ሰዎች ባትጠቀሙ መልካም ነው ሌላኛው ይሄ ጁሶች በተለይ የታሸጉ ጁሶች በውስጣቸው በጣም አርቴፊሻል ስኳር ማጣፈጫዎች እንደዚህ አይነት ነገር ያለባቸው፣ ይሄ ካርቶን የምን የታሸገው የሚዘጋጁ ጁሶች አሉ። እነዛን ጁሶች መውሰዱ ለስኳር ህመም በጣም አባባሽ ነገር ስለሆነ ይሄንን ከማድረግ መቆጠብ ያስፈልጋል። ዶክተር ዮናስ ነበርኩ። ይሄን ሀሳብ ላይክሽር አርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክሽር እያርጋችሁ አጋሯቸው። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ መረጃ እንገናኛለን። እስከዛው በያላችሁበት መልካም ጊዜ